የደም ቧንቧ አንደኛ በማንኛውም የሰውነት ክፍል ላይ ሊከሰት ይችላል እንደምታውቁት ደም ቧንቧ ከልብ እስከ እግር ይሄዳል ይህ በሕመም ሂደት ምክንያት ሊታፈርና ሊዘርጋ ይችላል ነገር ግን በተለምዶ ከልብ ቅርብ የሆነው አንደኛ እና ወደ ሆድ የሚመጣው የተባለው የደም ቧንቧ ወይም የሆድ ደም ቧንቧ በጣም በጣም የተለመደ ነው የሚያስከትሉ ነገሮች በተለምዶ ዕድሜ ስሞኪንግ እና ከፍተኛ የደም ግፊት ነው በተለይም ያልተቆጣጠረ የደም ግፊት። ስለዚህ ይህ ህማም በምዕራባውያን አገራት ውስጥ በጣም በጣም የተለመደ ነው፣ ምክንያቱም የሽንግልና ህዝብ በጣም ከፍተኛ ነው። ነገር ግን በአገራችንም ውስጥ የሽንግልና ህዝብ ሲጨምር ህመሙ እንደገና ይበዛል። ስለዚህ እንደ ሽንግልና ሰውና የደም ግፊት ታመመ ሰው ከሆኑ ታሪክ ያለዎት ስሞኪንግ እንደሆነ በተለይም ከልብ ህመም ጋር ከሆነ በጣም ቀደም ብለው ወደ ደም ቧንቧ ምርመራ ፕሮግራም የሄዱ ምልክቶቹ ምንም ነገር ሊኖራቸው ይችላል። ምክንያቱም እስከሚደርሰው አስቸጋሪ መጠን ድረስ ነው። ስለዚህ ታካሚዎች በተለምዶ እንደ አስቸኳይ ሁኔታ ይመጣሉ እና በዚያ ጊዜ የህክምና አማራጮች በጣም በጣም ይገደባሉ። ስለዚህ ሁሉም የአደጋ አንክስተኞች ካለዎት ወደ ምርመራ ፕሮግራም መሄድ አለብዎት። ነገር ግን የህክምና አማራጮች በኋላ ደረጃዎችም ይገኛሉ። በመደበኛነት የኤኦርታ መጠን ለማረጋገጥ አውርቶግራም ወይም አንጆግራም እንሠራለንና በአንዩሪዝም መጠን መሠረት የህክምና እቅፍ አለን። ኤኤአ በአሁኑ ዘመን በተመሳሳይ የሆነ የምርጥ የእንደንፈስኩላር ሕክምና ፕሮግራሞች አሉን። ይህም የቶራሲክ ኢንደንፈስኩላር አንዩሪዝም ማጠገኝ ወይም በአብዶሚናል አውርቲክ አንዩሪዝም የእንደንፈስኩላር አውርቲክ አንዩሪዝም ማጠገኝ የተባለው ኢቫር ተብሎ ይጠራል እና ለውስብስብ የአውርቲክ አንዩሪዝም እንኳን የተመሳሳይ የሆነ የምርጥ ሂደቶች አሉን። ይህም የሚባለው ሂብሪድ ሂደቶች እና ፌንስትሬትድ ግራፍቶች እንዲሁም አደጋዎች እና ችግሮች በጣም በጣም እንዲቀንሱ ይገኛል። በድሮ ዘመን የተከፈተ ቀዶ ጥገና ብቻ የነበረን አማራጭ ነበር። ይህም በጣም ከፍተኛ ሞት እና በሽታ ነበረው። በአሁኑ ዘመን የእኛ ማዕከላት በጣም ዝቅተኛ ሞት እና በሽታ የተመሠረተ ኢንዶቫስኩላር ሂደቶችን ያከናውናሉ፣ ከአንድ በመቶ ያነሰ ወይም እንደዚሁ ያለው። ስለዚህ የአደጋ መንስኤዎች እና ምልክቶች ካጋጠመዎት ለበጎ ውጤታችን ቀደም ብለን እንድናክምዎት ልዩ ባለሙያዎቻችንን ወዲያውኑ ማግኘት አለብዎት።